ሰላም የእግዚአብሔር ቤተሰቦች፣ ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የኤስድሮስ ሴሚናሪ ኮሌጅ በአራት ዙር ከ120 በላይ ደቀ መዛሙርትን ማስመረቁ ገለጸ። በማኅበረ ቅዱሳን አሜሪካ ማዕከል የኤስድሮስ ሴሚናሪ ኮሌጅ በቴዎሎጂና በግዕዝ ቋንቋ ለሦስት ዓመታት ያሰለጠናቸውን 26 ተማሪዎች በቴክሳስ ዳላስ ደብረ ብርሃን ቅድስ ሥላሴ ቤተ ክርስቲያን አስመርቋል። በተጨማሪም ኮሌጁ ከዚህ በፊት በአራት ዙር ከ120 በላይ ደቀ መዛሙርትን አስተምሮ ወደ አገልግሎት እንዲገቡ ማድረግ ችሏል። ከተመረቁት ተማሪዎች ውስጥ ዘጠኝ የግዝ ቋንቋ ሰልጣኞች ይገኙበታል። ተማሪዎቹ ከአፍሪካ፣ ከአውሮፓ፣ ከካናዳ እና ከካሪቢያን አካባቢ ጨምሮ ከተለያዩ የአሜሪካ ግዛቶች የተወጣጡ እንደሆኑ ተገልጿል። በየጊዜው በኦርቶዶክሳውያን ላይ የሚታወጀው ሞት እንዲቆም ጥሪ ቀረበ። ብፁዕ አቡነ መልኬ ጼዴቅ የጉራጌ ሀገረ ስብከት ሊቀጳጳስ ለሐዋርያዊ አገልግሎት ከሄዱበት ህንድ በምስራቅ አርሲ ሀገረ ስብከት በግፍ በተገደሉ ንጹሐን ኦርቶዶክሳዊያን ሞት የተሰማቸውን አዘን ገልጸዋል። ብፁዕነታቸው እንደ ገለጹት ኦርቶዶክስ በመሆናቸው ብቻ ከቤታቸው ተጎትተውና ታድነው መገደላቸው ትልቅ ህመምን ይፈጥራል ብለዋል። ጉዳዩ የሚመለከታቸው የመንግስት የጸጥታ አካላት በየጊዜው በኦርቶዶክሳውያን ላይ የሚታወጀውን ሞት እንዲያስቆሙ ጥሪ አስተላልፈዋል። መረጃው የሀገረ ስብከቱ ሚዲያ ነው። ማህበረ ቅዱሳን የተሻለ ውጤት እንዲመጣ ድጋፍ አድርጓል ሲል የደብረ ብርሃን ከተማ ትምህርት መምሪያ አስታወቀ። በማህበረ ቅዱሳን ደብረ ብርሃን ማዕከል ስር የሚገኘው የአቡነ ጎርጎርዮስ አንደኛ ደረጃ ትምህርት ቤት በ2017 ዓ ም የስድስተኛና ስምንተኛ ክፍል ክልል አቀፍ ፈተና ካስፈተኑ የደብረ ብርሃን ከተማ ትምህርት ቤቶች አንደኛ ደረጃ በመውጣቱ የከተማው ትምህርት መምሪያ የዋንጫና የሰርተፍኬት ሽልማት አበርክቶለታል። በተጠናቀቀው በጀት ዓመት የተሻለ ውጤት እንዲመጣ ማህበረ ቅዱሳን ልዩ ድጋፍ በማድረጉ የትምህርት መምሪያው ምስጋናውን አቅርቧል። ብፁዕ ቅዱስ ፓትሪያሊክ ማራግናጤዎስ ኤፍሬም ሁለተኛ የስዊዘርላንድ የፍልሰት ሴክሬታሪያት የልኡክ ቡድንን ተቀብለው አነጋገሩ። ቅዱስነታቸው በባብቱማ በሚገኘው የፓትሪያሊክ ዋና ምስሪያ ቤታቸው የስዊዘርላንድ የፍልሰት ሴክሬታሪያት የልኡካን ቡድን እንግዶችን ተቀብለው አነጋግረዋል። በቆይታቸውም የሉክ ቡድኑ አባላት ከብፁዕ ቅዱስ ፓትሪያሊክ ማራግናጤዎስ ኤፍሬም ሁለተኛ ጋር በሶሪያ አሁናዊ ሁኔታ ላይ ውይይት አድርገዋል። በመርሃ ግብሩ ማር ጆሴፍ ባሊ የፓትሪያሊኩ ረዳት፣ ማር አውጂን አልኩሪ ነማት የፓትሪያሊኩ ጸሐፊና ሌሎችም ተገኝተዋል። መረጃው የሶሪያ ዩኒቨርሳል ኦርቶዶክስ ቤተ ክርስቲያን ነው። የሚመለከታቸው አካላት የአርሲ አገረ ስብከት ሰላምን ማስከበር ቀዳሚ ተግባራቸው መሆኑን ብፁዕ አቡነ ገሪማ ተናገሩ። ከሰሞኑ በአርሲ አገረ ስብከት ክት በኦርቶዶክሳውያን ላይ በተፈጸመው ጥቃት ለተገደሉ ምእመናን በብፁዕ አቡነ ገሪማ የጌዲዮ ኮሬ እና ቡርጂ አገረ ስብከት ክት ሊቀጳጳስ መመሪያ ሰጪነት በዛሬ ሁለት ጸሎተ ምህላ ተደርገዋል። ብፁዕነታቸው እንደገለጹት በአካባቢው የሚገኙ የሚመለከታቸው አካላት የአካባቢውን ሰላም ማስከበር ቀዳሚ ተግባራቸው ነው ብለዋል። መረጃው የአገረ ስብከቱ የህዝብ ግንኙነት ክፍል ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ።